ነገ የኔ መጨረሻ ምንድነው የምትለው፣ አልገባኝም። ኪራ ወንድ ልጅ ያደርጋል እንጂ ተጨንቃ መቶ ጊዜ የምትደውልልህ ፍቅረኛ እያለች ጥላት ለመሄድ ሞትን የምትደግስ ራስ ወዳድ እሷ አይደለች። የሚደውለች ቆይሽ፣ እሷ እንደደውለች በምናወቅ መቼም፣ ከእሷ ውጪ ህይወቴ ብለህ ሴፍ የምታርገው ሌላ ሰው ያለ አይመስለኝም ነው። ጽናት መኩሬ ማን እንደሆነ ነግራኛለች። እና ምን ይሁን? ስለ ሀብታሙም ነግራኛለች። ለምን ስለ እኔ ጠይቃት ነው? እንደዛ እንዳማላርግ በደንብ ታውቂያለሽ። ማለት ስለ አንቺ ማወቅ አልፈልግም ልትል ባሉነ፣ አዎ ብለሽ ትናደጃለሽ። ከምትናደጂ ፈልጋለሁ ብለሽ ይገለኛል። እኔ የምልህ አንቺ የምትይኝ፣ ምን አራበህ አሁን በለው። ምን ነው ናፈር ብላ። ምን አንቺ፣ ምንም። ምነው ልታቀርብልኝ ፈልጋሽ ነበር? ኧረ እኔማ በምን አቅም የሰራሁትን። ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? የሰላም ሀበሻ ቻናል ቤተሰቦቼ በያላችሁበት በሰላማችሁ ይብዛ። ለቤት አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦቼም አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። አዲሶችም ሰብስክራይብ አድርጉኝ፣ የደውል ምልክቱን በመጫን ማለት ነው እና ነባር ቤተሰቦች አበረታቱኝ ሰፖርት አድርጉ ለማለት ወዳለው ማለት ነው። እና ውድ ቤተሰቦች ዛሬ የመጣሁት እንግዲህ ስለነ ጽናት ና ስለነ ኬራ ነው። ጽናት ተከታታይ ድራማ በክፍል ሰባ እንግዲህ የተከሰተውን አይተናል። ምንም ብዙም እንትን ያለ ነገር የለው፣ ግን ከዚህ ብዙዎች ማለት ነው በኮሜንት ከሀዘን ውስጥ በቃ መውጣት አለባችሁ በቃ ደስ የሚል እንትን አንጡ እያሉ እየተናገሩ ይገኛሉ ማለት ነው። እና ይህን ነገር ሰምታችሁ ለማስተካከል ሞክሩ። ሲቀጥል ደግሞ ያው በባለፈው ላይ ቅዱስ እንግዲህ ኪራን ወደ ቤቱ እንዲደርስ አድርጎታል። እሱም ደግሞ ያው ጽናት ወደ ቤት ሲመጣ ጽናት እንግዲህ ኪራን እንትን ብለው ነበር ለማናገር ሞክራ ነበረ። በቃ አሁን ምንም እንትን አላልክም፣ ለምን እንደዚህ አደረግ፣ ለምን ድጋሚ ከዚህ ቦታ እንደዚህ ልጠጣ ሄድክ? በማለት እንግዲህ ተናግራ ነበረ። ከዛሬ ጀምሬ እጠጣለሁኝ በማለት እንግዲህ እሱም መልሷል። እሺ በቃ ተኛ፣ ለማንኛውም ነገ እናወራለን ስትለው ነገ የሚባል ነገር የለም በማለት እንግዲህ ነገን መኖርም ወይንም ደግሞ መቀጠል እንደማይፈልግ አድርጎ የተለያዩ ቃላቶችን ስለ ነገራት፣ እሷም ደግሞ በመፍራት ላይ ትገኛለች ማለት ነው። ስለዚህ አሁን ላይ እየኪራን ነገሮች የሚረዳው አንድ ቅዱስ ነው ያገኘው ማለት ነው። ሌሎቹ ምን ምን ትልሉት አላለም፣ ግን ደግሞ ኪራ ነገሮቹን የረሳና በቃ ነገሮቹን ይቅርታ ያደረገላቸው መስሏቸው ነበር። ግን ደግሞ እንደተጫወታችሁ ብኝ እጫወታችኋለሁ ከዚህ በኋላ የሆነ ነገር ሲጠይቁት ራሱ እናንተስ ለራሳችሁ አይደለም ምን ነግራችሁ ይንታቃላችሁ? በማለት እንግዲህ ለናሆሚም እንግዲህ ለምሩ እንዲሁም ለጽናት ማለት ነው ሁሉን ነገር ግልጽ አድርገ ንገረኝ እስኪ እባክህን ኪራ ብላ ጠይቀው ነበር። አንቺ ለእኔ መቼ ግልጽ ሆኖች ታቂና ነው እኔ ግልጽ ሁኜ የምነግራችሁ በማለት እንግዲህ ያው በቀሉን እየተወጣ ይገኛል ማለት ነው እና እንደናንተ አስመስዬ መኖር ይችላለሁ፣ በማለት እንግዲህ በውስጡ እራሱን እያማከረ ይገኛል። በስተመጨረሻም መጨረሻም እንግዲህ ጧት ተነስቶ ቅዱስ ጋር ሂዷል ማለት ነው። ቅዱስ ጋር ሂዶ ስልኩን እንደሚፈልገው እና ነገሮችን እንትን እንደሚል ጠይቆት ነበረ፣ ግን ደግሞ ለዚህ ያበቃው እና ይህን ፀሐይ እንድታይ እንኳን ምክንያት የሆንኩት እኔን እኛን ተኮ በቃ የለህም ነበረ በማለት ሲናገረው ነበረ። በነገራችን ላይ ቅዱስን በብዙ ነገሮችን ያሳለፈ ልጅ ነው፣ ግን ደግሞ በጣም ጎበዝ ነው። የሆነ ራቅ አርጎ የሚያስብ ነው ማለት ነውና ወደ ቤትም መጥቶ ተዋውቋቸው ነበረ። በድጋሚ ሰክሮ በመጣበት ሰዓት ኪራን እዞት መጥቶ ነበረ እና አንተ ማነህ? ከየት ነህ? ምናምን የሚል ጥያቄ ነበር፣ ሁላቸውም ሲጠይቁት የነበረው ቅዱስን ማለት ነው። ናሆሚ ሳይቀርም ማነህ አንተ እስኪያስረዳን ያለውን ሁኔታ ምንስ እየሰራ ነው ኪራ በማለት እንግዲህ ሊነግራቸው ሲል ያው ያለበትን ሁኔታ ወይንም ደግሞ እኔ እንደዚህ መኪና እየነዳው እያለ አስፓልት ላይ እያለ ልክ ኪራ መጣና ነገሩን አቋርጦታል ማለት ነው። እና ከዛ ቤት ውስጥ ግን እንደዚያ እንዲቀርብ ወይንም ደግሞ ከኪራ ጎን እንዲሆን ያደረገው የኪራ የሚያስበው የመጥፎ አስተሳሰቡ በዚህ በወጣትነት እድሜው ለምን እንደዚህ ያስባልና ከዛ ስሜት ውስጥ መውጣት አለበት፣ ወደ ራሱ መመለስ አለበት፣ የዚህን ዓለም ህይወት ደግሞ መጋፈጥ መቻል አለበት በሚል እንግዲህ አብሮች የሚሆኑ ጓደኛ መፈለግ አለብኝ። የእሱን ስሜት የሚረዳ መፈለግ ወይንም ደግሞ ማጠንከር የሚችል ሰው መፈለግ አለብኝ በማለት እንግዲህ ወሰኗል። ክብሩ ማለት ነው ቅዱስ ወሰኗል እና በአጋጣሚ እንግዲህ ክብሩን አግኝቶት ነበረ። ስለዚህ ክብሩ ባነጋገሩ ሆነ በምኑ የሆነ እሱን በጠየቀው መልኩ የሆነ በቃ ራቅ አድርጎ የሚያስብና አስተዋይ እንደሆነ ተረድቷል ማለት ነው። ስለዚህ ያው ክብሩን እና ኬራን እንዲቀራረቡ የማድረግ ስራ ሊሰራ ነው ማለት ነው። ማን ቅዱስ ማለት ነው። እና ይህን ነገር ወስኗል። ኬራ አሁን ላይ እያሰበው ያለው ነገር በጣም መጥፎ ነገር ስለሆነ የግድ እንደዚ አይነት ጠንካራ ሰው ደግሞ አብሮት መሆን መቻል አለበት። ስለዚህ ክብሩን ነው እሱንም አናግረዋለሁ በማለት እንግዲህ ወስኗል ማለት ነው። ሲቀጥል እንግዲህ ክብሩ እና ሰኒ እጅግ በጣም እየተቀራረቡ ይገኛሉ። ክብሩም ደግሞ እግር አበስቷል ሰኒ ቤት ማለት ነው። ያው አብረው አድረው ነበር፣ ግን ስትነሳ እንዳደረ አላወቀችም። ስትነሳ ተኝቶ ስታዩ እዚህ ምን ትሰራለ ብላ አስበርግገዋለች ማለት ነው። እና ያው እንግዲህ ሙቀት ምናምን ስላለሽ ለሌት ምናልባት ካመመሽ ብዬ ነው ያደረኩት በማለት እወጣልሻለሁ በማለት ወዲሁን ወጥቶ ሄደዋል። ግን ደግሞ ተመልሶ ወደዚያው እየመጣ ነው ማለት ነው። እና ስለ እሷ ማንነትም ነገሮችን ከጽናትም እንዲሁም ከራሱም እየተረዳ ይገኛል ማለት ነው። ስለዚህ እሷም ደግሞ ያው ምግብ በመስራት ደረጃ ማለት ነው፣ ክብሩ በጣም ጎበዝ እንደሆነ ተረድታለች። ምግብ እንዲሰራላት እና እንዲሰጣትም እንግዲህ በግልጽ ባይሆንም በተለያዩ ነገሮች ስትናገር ነበረ። እሱ ደግሞ እናቴ ያሳደገችኝ ሴት ልጅ እንዳከብርና በጣም በብዙ ነገሮች ነው። ስለዚህ እኔ እሰራልሻለሁ በማለት እንግዲህ ተነስቶ ሰርቶ አዘጋጅቶ እየሰጣት ይገኛል። እሷም ደግሞ ምግቤን ስራለኝ እንጂ ከበለው በኋላ እዚህ ቤት ምን ጠቃርጌ አስወጣለሁ እያለች ስትፎክር ነበረ። ሲቀጥል እንግዲህ ስለ ቤቶቿ እቃዎቿ፣ ስም ራሱ ሽምጥጥ አድርጎ ይዟል። እሱን እንግዲህ ከጽናት ነው ከጽናት ነው የተረዳው። ተኝ ስለኔ እያጣራህ ነው ወይ? በማለት እንግዲህ እሷም ጠይቀው ነበረ። አይደለም ብል ግን አሁን አንቺን ይከፋሻል። ስለዚህ አዎ እያጣራው ነው ብል ይሻልሻል። ምክንያቱም እንደዚህ ካላልኩሽ በጣም ስለምትናደጅ በማለት አንቺ እንደዚህ እንደዚህ አይነት ሰውን መቅረብ ስለምትፈሪ ነው ማለት አንድ ሰው ቀርቦሽ ይርቃል ብለሽ ስለምትፈሪ መጋፈጥ አትፈልጊም፣ መራቅ ነው የምትፈልጊው ሁልጊዜ እያለ ስለ ራሱ አጸባይ ምን አይነት ህይወት እንዳሳለፍሽ በፍጹም እኔ አላቅም ግን ደግሞ ካየሁት እና እስከ ዛሬ እንትን ካልነው ጀምሮ ስና ለመናገር ምንም እንትን ሰው የመቅረብ ፍላጎት የለሽም፣ ምክንያቱም የሚመጣውን ነገር መጋፈጥን አትፈልጊም በማለት እንግዲህ ስለ ሷ ጸባይ፣ ቀንጨፍ አድርጎ ነግሯታል። እሷን በጣም ድንግጥ ብላለች ማለት ነው። ስለዚህ ሌላ ነገር እንዲያወራ ወይንም ውስጥ ለሌላ ነገር እንትን እንዲ ነው ያደረገችው ማለት ነው። እና አሳኒና ክብሩም በስተመጨረሻ ያው እየተቀራረቡ ይገኛሉ ማለት ነው። ሌላው እንግዲህ ፅናት እና ስለ ኬራ ያው ኪራ ካለበት ከዚህ ነገር ውስጥ መውጣት መቻል አለበት ማለት ነው እና ውድ ቤተሰቦች፣ ያው ይሄንን ይመስላል ሌላ ብዙም አዲስ ነገር የለውም። በነገራችን ላይ ትናንትና በተለቀቀው ነገር ማለት ነው እና ሰላማችሁ ብዝት ይበልልኝ። መልካም ጊዜ ተመኘውላችሁ።